ማዳጋስከራውያን ሰክረዋል። የዚያች ደሴታማ አገር ነዋሪዎች ስካራቸው የደስታ ነው። ታግለው የነቀሉትን ጭቆናውን የተገላገሉትን ፕሬዝዳንት አባረው በደስታ ፈንጥዘዋል። አንታናናሪቮ ዳንስ ላይ ነች። እንኳን ማዳጋስከር የህንዱ ቅያኖስ አሳዎችም በሐሴት ፈንድቀዋል። የቀዩ ደሴት ሰዎች እጃቸውን ወደ ላይ መዳፋቸውንም ወደ ሰማይ አድርገው እየጨፈሩ ናቸው። ማዳጋስከሮች ተመላልሶ የጨቆናቸውን ውሃ ከልክሎ በውሃ ጥም የቀጣቸውን በመብራት እጦት በጨለማ ውስጥ ያስቀመጣቸውን ፕሬዚዳንት ታግሎ ለማባረር ዓመታትን የፈጀ መውጣት መውረድ አላስፈለጋቸውም። ሚሊዮኖችን የበላ ውጊያ ማካሄድም አልነበረባቸውም። ነገሩን ቀጥታ እንግለጸው። የማዳጋስከር ወጣቶች የአገራቸውን ፕሬዚዳንት ከስልጣን ብቻ ሳይሆን ከአገርም ለማባረር የፈጀባቸው ሶስት ሳምንቶች ብቻ ናቸው። ሶስት ሳምንታት ሦስት ሰንበቶች ሶስት ሰኞች ብቻ። በተናበባኳን ለተቃውሞ ሲሰለፉ ሁለትም ሦስትም ሳምንት ቆዩ። እሁድ ዕለት ወታደሩ ከጎናቸው ተሰለፈ። ሰኞ ዕለት ፕሬዚዳንታቸው አገር ጥሎ ፈረጠጠ። ማክሰኞ ሕዝባዊ አመፁ ማሸነፉ ተረጋገጠ። ረቡዕ ዕለት የማዳጋስካር ሕዝብ ለዳንስና ደስታ ለመጋራት በአንታናናሪቮ አደባባይ ተገናኘ ለቀናት በተሰለፈበት ግንቦት 13 አደባባይ እናም በፌሽታ ደነሰ። ይህንን ድል ለማምጣት ስንት ሰው ሞተ? ስንት ሰው ተቀጠፈ? ይህንን ጥያቄ እናሰላስለው። በማዳጋስከር አንድን ፕሬዚዳንት ነቅሎ ለማባረር ስንት ሕይወት ታጣ? ምናልባት 500፣ 1000 ወይስ 10000 ሰዎች? በፍጹም በመቶ ሺዎች ወይም በ10 ሺ አሊያም በመቶዎች አልሞቱም። ማላጋሲዎች ይህንን ድል ይጎናጸፉ ዘንድ በአጸደ ነፍስ የተለዩቸው ሰዎች ሰላሳ አይሞሉም። የዚያችን አገር ዜጎች አብነታዊ ተግባር በዚያች በውሃ በተከበበች አገር እሳት ሆነው ስለተከሰቱት ወጣቶች ንቅናቄ መነሻና መዳረሻቸውን ለመመርመር ስንሞክር ደግሞም ከኢትዮጵያ ጋር ስናዛምደው የማዳጋስከር ህዝብ ቀበጠ ሊያስብል የሚችል ይሆናል። የኢትዮጵያውያንና የኢትዮጵያ መከራ ከእነዚህ አፍሪካውያን አንጻር ሲታይ አዲስ አበባን ያላየ አንታናናሪቮ ላይ ያምፃል፣ ያስብላል። በነገራችን ላይ ባሳለፍነ ሰኞ ፈርጥጦና በአንድ አውሮፕላን ተፈናጦ ከአገር የወጣው ፕሬዚዳንታቸው ከስድስት ወር በፊት አዲስ አበባ ነበር። እንደገና በነገራችን ላይ ይኸው ፕሬዚዳንት ከጥቂት ቀናት በፊት በማዳጋስከር አመጣሁት ያለውን ለውጥ በመዘርዘር አገራችን በማንሰራራት ላይ ነች ማለት የቀረውን ድስኩር ይተርክ ነበር የዝሆን ጆሮ የነበረው ፕሬዚዳንታቸው ለሽቅርቅሯ ሚስቱ ገንዘብ ሲያወጣ የማይሰስተው ለዘመዶቹ ሲያዳላ ለወዳጆቹም ሲያደርግ አፈር የማይለው ፕሬዚዳንትና አስደናቂው የማዳጋስከር ወጣት ጄንዚ ማዳ በዚህ ዝግጅት ይዘከራሉ። ወደዚያች የህንድ ውቅያኖስ ምድር ተጉዘን በዚያች ደሴታም አገር ለደቂቃዎች እንቆይ። ድልና ትግል የምንቅሰም ስጋትና ተስፋን የምንማር ወታደር ህዝብን ሲመስል እንዴት እንደሆነ የምንመልከት ጉዞ ወደ ማላጋሲ ሰዎች ባሳለፍነው ሳምንት 87 ሚሊዮን የኢትዮጵያ ህዝብ በድህነት ውስጥ የሚማቅቅ ነው የሚል መግለጫ ያወጣው የዓለም ባንክ የማዳጋስከረም ህዝብ 75 በመቶው ከድህነት ወለል በታች የሚኖር ነው ብሏል። 70 በመቶ ኢትዮጵያዊ የኤሌክትሪክ አቅርቦት የለውም ያለው ይኸው ተቋም በማዳጋስከር ከሚኖረው 30 ሚሊዮን ህዝብ ውስጥ መብራት ያላቸው አንድ ሶስተኛ የሚሆኑት ወይም 10 ሚሊዮን ገደማ ናቸው ሲል ይጨምራል። በኢትዮጵያ ውስጥ 41 በመቶ ህዝብ ንጹህ የውሃ መጠጥ የማግኘት መብቱ መከልከሉን የሚገልጸው ይኸው የፋይናንስ ተቋም በማዳጋስከር ይህ አሃዝ 46 በመቶ ነው ይላል። ይህ የኢኮኖሚ ድህነት ከሙሰኛና ዱላይ እንዲሁም አቅመቢስ ቢሮክራሲ ጋር መሳ ለመሳ ተራመደ። ዘመድ ከሌለ በቀር ከመንግስት መስሪያ ቤቶች ጉዳይ ማስፈጸም የማይቻል ሆነ። ስራ የሌላቸው ዜጎች አገሪቱን ሞሏት። የተቀጠሩ መንግስት ሰራተኞች ደሞዝ የወጣለት ከቢሮ ሳይወጡ ገንዘባቸው ያልቃል። ውሃ አይመጣም። የመብራት መጥፋት ዜና መሆኑ ቀረ። በዚህ ጊዜ ጨለማን አንለማመድም ረሃብንና ውሃ ጥምን አንችልም ያሉ የዚያች አገር ሰዎች ትዕግስታቸው ተሟጠተ። ወጣቶቻቸው ጄንዚ ማዳ ብለው ተነሱ። ወጣቱ የማዳጋስከር ትውልድ ማለታቸው ነው። ይህ ከወራት በፊት በኢትዮጵያ ጎረቤት ኬንያ አገር አንቀጥቅጥ ንቅናቄ ያካሄደው የጄንዚ አመፅ እድሜያቸው ከ13 እስከ 28 የሚሆንን ወጣቶች ያቀፈ ነው። አለቃ የለውም። አለቃው አጀንዳው በደሉና አገሩ ናቸው። ኬንያዎች ፕሬዝዳንታቸውን አሸንፈው ሕግ አስቀይረው ካቢኔ አስበትነው በድል አድራጊነት ቤታቸው ገብተዋል። ይህንን የተማሩበት የሚመስሉት የማዳጋስከር ጄንዚዎች ተበታትነው ግን አንድ አይነት ጥያቄ ይዘው ብቅ ብቅ ማለት የጀመሩት በመስከረም አጋማሽ ነበር። ራጆሊና አውት የሚል መፈክር ያነገቡ ወጣቶች በአንታናናሪቮ ጎዳና ላይ ታዩ። ራጆሊና ፕሬዝዳንታቸው ነው። የጀንዚዎችን ገድልና ታሪክ ከመቀጠላችን በፊት ስለ ራጆሊና ጥቂት ታሪኮችን እንቀንጭብ። ስለ ሁለት ሀገር ዜጋው አንድሬ ራጆሊና በተባበረ የህዝብና ወታደር አመፅ ስልጣን ይዞ በተቀናጀ የህዝብና ወታደር ንቅናቄ የተወገደው በመጣበት እግሩና መንገድ የተባረረው ፕሬዚዳንት፣ ከ51 ዓመታት በፊት የተወለደው ጎልማሳ በናይት ክለቦች ውስጥ ዲጄ ነበር። አንድሬ ራጁሊና በድሃ ሀገር ቢወለድም እንደ አብዛኞቹ አምባገነኖች ካጣ ከነጣ ቤተሰብ የተገኘ አይደለም። ዜግነቱ ማዳጋስካዊ ብቻ ሳይሆን ፈረንሳዊም ነው። ኮሎኔሉ አባቱ የፈረንሳይ ቅኝ ገዢዎች ወታደር ሆነው በአልጄሪያ ጭምር የተዋጉ እሳቸውም ሆኑ ልጆቻቸው ማዳጋስካዊም ፈረንሳዊም ሆነው እንዲኖሩ ያስቻሉ አባት ናቸው። በእርግጥ ራጆሊና አሳዳጊ የበደለው አልነበረም። ይልሰው ይቀምሰው የቸገረውን ቤተሰብ ያፈራው ሳይሆን ኑሮውን ካሸነፈ ለሌሎችም ከተረፈ የንዋይ ችግር ካላንገላተው በንጽጽር ደህና አሪያሪ ካለው ቤተሰብ የተገኘ ሰው ነበር። ትምህርቱን ከሃይስኩል ሲያጠናቅቅ ወደ ኮሌጅም ሲገባ፣ ክፍያውን መፈጸም የሚችሉ ቤተሰቦቹ የዲግሪ ትምህርት አስጀምረውት ነበር። ሆኖም ተማር ልጄ ብለው የላኩትን ቤተሰቦች መመሪያ ትቶ ነጋዴነትን መርጦ ገንዘብን ማሳደድ ጀመረ። ትምህርቱን ተወው። ሾው ቢዝነስ የተባለ ድርጅት ከፍቶም ኢንተርፕረነርነትን መረጠ። ገና በ19 ዓመቱ 50 ሺህ ሕዝብ የተገኘበት የሙዚቃ ኮንሰርት አዘጋጅቶ የባንክ አካውንቱን አረሰረሰ። ሙዚቃ ህይወቴ ብሎም ዲጄነትን ተያያዘው። በአደባባይ፣ በምሽት ቤቶችም ደንበኞቹን ከፍ ዝቅ አድርጎ የሚያዝናና አስጨፋሪ ሆነ። በአጠቃላይ ከቢዝነስ ዓለም የማይወጣ ሲራራ ነጋዴ መሰለ። ገንዘብ ሲያሳድዳት የምትያዝለት ሆነች። የማስታወቂያ ሥራ የሚሠራ ድርጅት ከፍቶም ዝናውን አኘ። ሀብቱ ሬዲዮና ቴሌቪዥን እንዲገዛ ማስቻለው ትምህርቱን ጥሎ ገንዘብ ያንጠለጠለው ራጆሊና በታሳስ 2007 እንደ አውሮፓ አቆጣጠር ሳያስበው የፖለቲካ ስልጣን እየተንቀለቀለች ደጃፉ ላይ መጣችለት። ከመዝናኛ ፓርቲ ወደ ፖለቲካ ፓርቲም ተሸጋገረ። ቲጂቪ በተሰኘው የፖለቲካ ማህበር ውስጥ ገባና የአገሪቱ ዋና ከተማ አንታናሪቮ ከንቲባ ለመሆን ተወዳደረ። ድል ቀንቶት አንድ ነጥብ ስድስት ሚሊዮን ከተሜ ሊመራ ማዘጋጃ ቤት ገባ። የአገሪቱ ወጣቶች ወጣቱን ከንቲባቸውን ወደዱት። የማዳጋስከር ፖለቲካ መለወጥ ምልክቱም እሱ ነው ሲሉ ተመለከቱት። እዚህ ጋር አንድ መሰረታዊ ጉዳይ አለ። በወቅቱ የማዳጋስከር ፕሬዚዳንት ማርክ ራቫሎማናና ይባሉ ነበር። እሳቸው ፕሬዚዳንት የሆኑት ቲአይኤም በተባለ ፓርቲያቸው በኩል ነበር። እናም የከንቲባው ራጆሊና ፓርቲና የፕሬዚዳንቱ የፖለቲካ ድርጅት የሚፎካከሩና የተለያየ ፖሊሲ ያላቸው ናቸው። በዚህም ምክንያት ሁለቱ ሰዎች በየስልጣናቸው አንዱ በሌላው ላይ ማሴር ቀጠሉ። ፕሬዝዳንቱ የከንቲባው ንብረት የሆኑ ቴሌቪዥኖችንና ሬዲዮዎችን ዘጓቸው። ስራው እንዳይቀናለትና ህዝብ እንዲማረርበትም ውሃ ቆረጡበት። በዚህ ጊዜ ከንቲባው ሀያ ታዋቂ አገሪቱን የፖለቲካ ሰዎች አሰባሰበና አንድ ስብስብ ፈጠረ። በዚያ ስብስብ በኩል በፕሬዝዳንቱ ላይ ህዝባዊ አመፅ ጸራ። ፕሬዚዳንት ራቫሎ ማናና ከስልጣን ይልቀቁ የሚል ቁጣ በማዳጋስከር ተቀጣጠለ። በሁለት ሳምንት ውስጥ ወታደሩም የህዝቡን አመፅ ደገፈው። ፕሬዚዳንቱ ከስልጣን ተወገዱና ወደ ደቡብ አፍሪካ ሸሹ። በአገሪቱም የሽግግር መንግስት ቆመ። ራጆሊና የሽግግር መንግስቱ ፕሬዚዳንት ሆኖ ይሰየም ዘንድ የወታደሩም የሲቪሉንም ይሁንታ አገኘ። ይሄ የሆነው መጋቢት 2009 በአገሬው አቆጣጠር ሲሆን እሱ ደግሞ ያኔ የሰላሳ አምስት ዓመት ጎረምሳ ነበር። ለአምስት ዓመት የአገሪቱ የሽግግር ፕሬዝዳንት ሆነና ከረመ። ከዚያ በኋላ በሚካሄደው ምርጫ ላለመሳተፍ ከወታደሩ ጋር ተስማምቶ ስለነበር ሳይወዳደር ቀረና እንደገና በ2018 ምርጫ ሲካሄድ ጠበቀ። አምስት ዓመት ሙሉ አድፍጦ ሰነበተና በ2018 በተካሄደው ምርጫ አሸንፎ ወደ ቤተ መንግስት ተመለሰ። ባሳለፍነው ሰኞ የተነጠቀውን ስልጣን ያገኘው በዚህ ቀመርና ሂደት ነበር ከ16 ዓመታት በፊት በፕሬዚዳንት ራቫሎ ማናና ላይ የፈጸመው ደባ እሱም ላይ ተደግሞ ስልጣኑን በህዝብና ወታደር ትብብር አጣ። አወዳደቁ ግን አወዳደቄን አሳምርልኝ የሚያስብል ነው። ፕሬዚዳንት ራጁሊና የማላጋሲ ህዝብ ተራብን ሲል ግዴለም ጠግባችኋል እያለ ይከራከር ነበር። ኑሮ ተወደደ፣ የነዳጅ ዋጋ ልቀመሳለ ሲሉት የትም ዓለም ያለ ነው በእኛ ላይ ብቻ የሆነ አታስመስሉት እያለ ይመልስ ነበር። ውሃ ጠማን ሲሉት የዚህ ችግር ምንጭ ድርቅ ነው እንጂ እኔማ ውሃ እንድታገኙ ፍላጎቴ ነበር የሚል ምላሽ ይሰጥ ነበር። መብራት መጥፋቱ ለምን ነው ሲሉት እኔ እኮ በጨለማ ውስጥ እንድትኖሩ ፈልጌ አይደለም፣ ችግሩ የአገራችንን የኃይል ማስተላለፊያዎች እርጅና ተጭኗቸዋል ለመቀየር ደግሞ ገንዘብ የለንም ይላችኋል። እንዲህ ያለው ጥያቄና እንዲህ ያለው መልስ የሕዝብን ትዕግስት የሚፈታተን ሆነ። ይህንን ችግር ካልፈታህልኝ ምን ታደርግልኛለህ ሲል ማጉረመረመ የአገሬው ሕዝብ። በቫኒላ ምርት ከዓለም ግንባር ቀደም ኤክስፖርተር የሆነችው ማዳጋስከር ከዓለም ሀገራት ሁሉ በኒኬልና ኮባልት ማዕድናት የበለጸገችው ቀይዋ ደሴት የምትጠጣው ውሃ ስታጣ የምታበራው መብራት ሲቸግራት የመንግስታቸውን ሰበብ በዝምታ ለማለፍ ያልወደዱ የአገሪቱ ጀንዚዎች ተነሱላት። ጀንዚ የሚባለውና በአፍሪካ እያቆጠቆጠ ያለው ትውልድ እድሜው 28ን ያልበለጠ በስማርት ስልክና በዲጂታል ዘመን የተወለደ እንዲሁም ያደገ የነቃና ዓለምን ለመረዳት ቅልል ይለዋል ተብሎ የሚታሰበው የዚህ ዘመኑ የቴክኖሎጂ ትውልድ ነው። ይሄኛው የህብረተሰብ ክፍል በብዙ የአፍሪካ ሀገሮች የበዛ ድርሻ አለው። እናም ኢፍትሐዊነትንና ጭቆናን ለመታገል ስልኩን ይገለገላል። ማህበራዊ ሚዲያውን ይጠቀማል። በፌስቡክ እና ቲክቶክ በቴሌግራምና ኢንስታግራም ይጠራራል። አደባባይም ላይ ይቀጣጠራል። በዚህ መልኩ የተንቀሳቀሱ ፈረንሳውያን ከጥቂት ዓመታት በፊት የአገራቸውን አዛውንቶች የጡረታ ደመወዝ አስጨምረዋል። የሊባኖስ ጀንዚዎች ሙስናና የኢኮኖሚ ድቀትን ለመቃወም በዋትሳፕ ተጠራርተው ባካሄዱት አመፅ መላ ካቢኔው እንዲበተን አስደርገዋል። የኬንያ ጀንዚዎች የሩቶን መንግስት አንቀጥቅጠው ከአይኤምኤፍ የታዘዘባቸውን መከራ አስጥለዋል። እንዲህ ያሉ ዜናዎችን የብልጽግና ሚዲያዎች አይዘግቡም። ኢቴቪ መሰል ጉዳዮችን ይፈራል። ፋና ስለ አፍሪካውያን ጄንዚዎች ሳይሆን የኢትዮጵያ መንግስት ገደልኩና ማረግኳቸው ስለሚላቸው ኢትዮጵያውያን ወጣቶች ተግቶ ይዘግባል። የእነ ኬንያን ወጣቶች መንገድ የተከተሉት የማዳጋስከር ጄንዚዎች ግን የተጠሙ ጉሮሮቻቸውን ለማረስረስ፣ የጨለሙ ቤቶቻቸውን ወደ ብርሃን ለመመለስ፣ በሙስና የሚዘረፈውን ሀብታቸውን ለማስቆም ወደ አንታናናሪቮ ግንቦት 13 አደባባይ ተመዋል። ራጆሊናም እንደ ማንኛውም አምባገነን አፈሙዞቹን አሰማራ። እሳት የማይበግረው እሳት የላሰው ማላጋ ሲወጣት ከራጆሊና ታማኝ ጭፍራዎች ፊት ደረቱን ሰጥቶ ቆመ። ፕሬዚዳንቱ የህዝቡን ጥያቄ ተገና አድርገው የተነሱ ዘራፊዎች ናቸዋለና ሰዓትን ላፊ ጣለ። እንኳን ሰዓትን ላፊ ህይወታችንም ቢያልፍ አንተውህም ያሉት ጀንዚዎች ባሰባቸውና ጥያቄያቸውን እንደውም ስልጣን ልቀቅ ወደሚል አሳደጉት። ነገሩ እንደበረታ ያወቀው ራጆሊና ከአገሬ ወጣቶች ጋር ለመነጋገር ዝግጁ ነኝ። የመብራት ችግራችንን ለመቅረፍ ከዓለም ባንክ ገንዘብ ላገኝ ነው፣ እናም ታገሱኝ እያለ ማባበል ጀመረ። የሚሰማው አልነበረም። የወጣቶቹ ንቅናቄ እየገፋ ሲሄድ የአገሪቱ የንግድ ማህበራት ተቀላቀሉ። ልዩ ልዩ አደረጃጀቶችም እኛም ጀንዚነን አሉ። በዚህ ጊዜ ነገሩን ያስታግስልኛል ብሎ ጠቅላይ ሚኒስትሩን ከስራ አባረረዋለሁና እርምጃም እየወሰድኩ መሆኑን እዩልኝ አለ። ጉዳያችን አንተም ነህና ገለል በል አሉት። አንተም ብቻ ሳትሆን ለስልጣን ያበቃህ ምርጫ ቦርድ የሾመህ ብሔራዊ ምክር ቤትም ተጠራርጋችሁ ልቀቁ ሲሉ ጮኹበት። በዚህ ጊዜ መፈንቅለ መንግስት እየተደረገ ቢነዋልና አታስርበን፣ አታስጠማን፣ አትዝረፈን ያለውን ህዝብ መልሶ ከሰሰው። 22 ሰዎችንም በተለያዩ ቀናት ገደለ። የህዝቡን ቁጣ ያስተዋለው የአገሪቱ ጦርም ከዚህ በላይ ትዕግስት የተገባ አይደለም ያለመሰለ በተለይ ካፕሳት እየተባለ የሚጠራው ኤሊት ፎርስ ከህዝቤ ጋር ነኝ ብሎ ተሰለፈ። እዚህም ጋር ራጆሊና በሰፈረው ቁና ሲሰፈር እናገኘዋለን። በ2009 ከንቲባ እያለ በፕሬዚዳንት ራቫሎ ማናና ላይ አመፅ ጠርቶ ሲንቀሳቀስ ቀድሞ አጋርነቱን ያሳየውና ፕሬዚዳንቱ ወደ ደቡብ አፍሪካ እንዲሰደዱ ያደረገው ይኸው ካፕሳት የተሰኘው የጦር ክፍል ነበር። የጦር ክፍሉ ከአገሪቱ ዋና ከተማ ወጣ ብሎ በሚገኝ ቦታ ላይ የሰፈረ፣ ዋና ስራውም መዋጋት ሳይሆን ወታደራዊ ሎጂስቲክስን ማስተዳደር፣ የቴክኒክ ጉዳዮችን ማስተባበርና የአገሪቱን መከላከያ የሰው ኃይል መቆጣጠር የሆነ ቁልፍ ጦር ነው። ለዋና ከተማ የቀረበ መሆኑም ፖለቲካ ላይ ተመላ ተመላልሶ ጣልቃ እንዲገባ እድል እንዲያገኝ አድርጎታል። በ2009 ያደረገውን ሰሞኑን ሊደግመው፣ አባላቱ ከካምፓቸው እየወጡ ወደ ሰልፈኛው እንዲቀላቀሉ ተደረገ። ፕሬዚዳንቱ ከዚህ በላይ መፈንቅለ መንግስት ከወዴት አለ ሲል ተብሰከሰከ። የካፕሳት ጦር አዛዥ ኮሎኔል ሚካኤል መፈንቅለ መንግስት እያደረግን ሳይሆን ለህዝብ ጥያቄ ድጋፍ እየሰጠን ነው አሉ። ይልቅ ሌላውም የአገሪቱ ጦር ይቀላቀለን ሲሉም ጥሪ አቀረቡ። ጦሩም ሰማቸው፣ ህዝብም ወደዳቸው። ፕሬዚዳንቱ ጀንበሩ እየጠለቀች ትዕቢቱ እየተነፈሰች መሆኑን ተረዳ። ሶስት ሳምንታትን የፈጀ ንቅናቄ ያደረጉት የአገሪቱ ወጣቶች በቅድሚያ ልዩ ልዩ ማህበራትን በመቀጠል ጦር ሰራዊቱን አሰልፈው ወደ ቤተ መንግስት እያቀኑ መሆኑን አወቀ። እሁድ ዕለት ልፈነቀል ነው ሲሉ አለና፣ የማስተላልፈው መልእክት አለኝ፣ ሁላችሁም ቴሌቪዥን ተመልከቱ፣ ሬዲዮም ክፈቱ አለ። ህዝቡ ላለፉት ሰባት ዓመታት የሰማውን ራጆ ሊናን የተለየ ነገር ይናገራል ብሎ አልጠበቀምና እሱን ሊሰማ ከሚዲያዎችም ስር አልተጣደም። ይልቁንም ሚዲያዎቹን በአማጽያኑ ቁጥጥር ስር እንዲወድቁ ምክንያት የሚሆን አመፅ ቀጠለ። ህዝቡ ሲነሳበት በቅድሚያ የሚገድልባቸው ወታደሮች ከዱት፣ በመቀጠል የሚዋሽባቸው ሚዲያዎች ተዉት። ይህንን ሁሉ ያስተዋለው ፕሬዚዳንቱም በ2009 ከህዝብና ወታደር ጋር ሆኖ ያባረራቸው ራቫሎ ማናና በወጡበት መንገድ ለመውጣት ተጣደፈ።

ወታደራዊ አውሮፕላን ላከችለት። የዘመናችንን አፍሪካዊ አምባገነኖች በማባበል ላይ ያሉት ኢማኑኤል ማክሮን አገራቸው በቅኝ ግዛት ስትመራት በኖረችው ማደጋስከር ላይ ነግሶ የሕዝብን መከራ ያበዛውን ራጆሊናን ለማስመለጥ የላኩት አውሮፕላን ከሴንት ማሪ ኤርፖርት ተነስቶ ፓሪስ ሲደርስ ሁሉም ነገር ከቁጥጥር ውጭ ወጥቶ የሚቆጣጠረውና በእጁ ላይ የቀረው ነገር የፌስቡክ አካውንቱ ብቻ ነበር። ከፈረጠጠም በኋላ በዚሁ በፌስቡክ አካውንቱ ላይ ገብቶ መግለጫ ሰጠ። እሁድ ረፋድ ላይ ሁሉም የአገሪቱ ቴሌቪዥኖች በቁጥጥ ቁጥጥሩ ስር የነበሩለት ብቻ ሳይሆን ንብረትነቱ የሚያሱ የሆነ ቴሌቪዥን የነበረው ሰው ሰኞ ማለዳ የቀረው ፌስቡኩ ብቻ ነበርና በእሱ በሰጠው ማብራሪያ የለቀኩት አገሬንም ትቼ የወጣሁት ለሕይወት የፈርቼ ነው አለ። በእርግጥም ይህ ያው ሁለት ሰዎችን ነፍስ ቀጥፎ ነፍሱን አድኖ ፈረንሳይ ገብቷል። የአገሪቱ ጦር ሰራዊትም ስልጣን መቆጣጠሩን ገልጿል። የማዳጋስከር ወጣቶች ጥያቄዎቻቸውን አንስተው ሲታገሉ የረባ እንቅስቃሴና ፈጣን ዝግጅት ያላደረጉት የአገሪቱ የፖለቲካ ኃይሎች አይናቸው እያየ ስልጣኑን ወታደር ወስዶታል። ቀድሞ አመፁን የተቀላቀለው የካፕሳት ወታደራዊ ኃይል አዛዥ ኮሎኔል ሚካኤል ኮሚቴ አቋቁሜ በጊዜያዊነት እኔ አገሩን እመረዋለሁ ብለዋል። ያልተደራጀ የፖለቲካ ኃይል ሲበረክት የታጠቀ ወታደር የሚነግስበት ፖለቲካዊ ዑደትም በማዳጋስከር ሆኗል። ወታደሮቹ በ2009 በነበረው ዓመፅ ገንቢ ሚና ተጫውተዋል፣ ዘንድሮም ያንኑ ይደግማሉ የሚል ተስፋ ያላቸው የአንታናናሪቮ ማላጋሶች ግን እየደነሱ ናቸው። ሪ ማላላኦ እያሉ የአያቶቻችን ምድር ሆይ እንወድሻለን።